ትሁት ከታገተችበት ዳንኤልና ቲና አግተዋት ነበረ። ነገር ግን እሷ አካባቢው ጋር ሆና አምልጣለች ማለት ነው። ዳኒና ቲና ያገቱበት ሲሄድ ትሁት የለችም። በጣም ይደነግጣሉ። በቃ አትለቀኝም፣ ትገለኛለች እያለች ቲና ስትደነባበር፣ እንግዲህ የራስሽ ጉዳይ ብሎ ዳኒ ጥሏት ይሄዳል። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ ውድ ቻናል የቤተሰቦች በሀገርም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙት ይበልልኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው የግፈኛ ሚስትና የግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይ የድራማ ክፍል ሀያ ሁለትን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ቤተሰብ ሳብስክራይብ በማድረግ ቻናሉ መቀላቀል ትችላላችሁ። ነባሮች ደግሞ ቪዲዮን በላይክ ጀምሮ ጠጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል ላይ እንግዲህ ትሁትን አግተዋት ዳኒና ቲና ከቤት ወጥተው ነበረ። ከዚያ እንግዲህ ሽማግሌውን እንዴት አድርገው አስፈርመው እንዴት አድርገው ቤቱ መረስ እንዳለባቸው እየተነጋገሩ አሁን ወደ ቤት መሄድ እንዳለባቸው እና ትሁትን መፍታት እንዳለባቸው ወስነው እቤት ሲሄዱ፣ ሽማግሌው እንግዲህ ትሁትን ፈትቶ ለቋታል። ከዛ ከቤት እሱም ወጥቷል። እቤት ሲሄዱ ማንም የለም። ያሰሩበት ክፍል ሲገቡም ትሁት የለችም። በጣም ትደነግጣለች ና አለቀኝ፣ በቃ ትገለኛለች እያለች ስትደነባበር፣ ዳኒ እንግዲህ ይሄንን ተልካሽ ሀሳብ ያመጣሹ አንቺ ነሽ፣ እንደፈለግ ሻገች ትወጩ ይሏታል። ከዛ እንደዛ ብሎ ጥሏት ይሄዳል። ከዛ ትሁትና ሽማግሌው እንግዲህ አባዬ አንተ ባትኖር እኮ እነዚህ ሰዎች ገለውኝ ነበረ። ምን እንዳደረጉኝ አፌንም እጄንም እግሬንም አስረው እንዴት እንዳሰቃየችኝ እኔ ነኝ የማቀው። በቃ የኔለች ልጅ የፈለግሹን አድርጊያት፣ የፈለግሹን ማድረግ ትችያለሽ። እንደዛ ብላይ ነው ብላ ከዛ ቲና እሶፋ ላይ ቁጭ ብላ፣ ትሁት ድንገት ትመጣና ቲናን ታንቃታለች። ከዛ እንደፈለገች ፊቷ እስከሚደንዝ እስከሚበልስ ድረስ ትደበድባታለች። እንግዲህ ካሌብ የሚያውቀው ትሁት እንደደበደበቻት፣ ቴና እርጉዝ እንደሆነች፣ ልጇን እንዳጣች አስመስላ ነበረ የተናገረች። ነገር ግን ቴና እርጉዝ አይደለችም። ምክንያቱም እሷ ካሌብ አንዳንድ ሰዎች በደካማ ጎን መግባት ስለሚፈልጉ እርጉዝ ነኝ ብለው በጣም ደስ ብሎት ነበር። ምክንያቱም ደስ ያለበት ምክንያት ካሌብ በጣም ልጅ ይወዳል። ሽማግሌው ግን ይጠራጠር ነበር። ብታረግዝም ደግሞ የእሱ ልጅ እንዳደለ ትሁትም፣ ቲና እንዲሁም ሽማግሌውም ዳኒም ያውቃሉ። ዳኒም ያንተ ልጅ ነው ብለዋለች ማለት ነው። ከዛ እንግዲህ ትደበድዋለች። ካሌብ ወደ ቤት መመለስ አለብህ ቶሎ አሁኑ። እንደ ስራ እኮ ገና እንደ አስራ አምስት ቀን ይቀረኛል ሲለው አይ ከስራ የሚበልጥብህ ነገር አለ ስራ ተወታርግና ቶሎ ወደ ቤት ነው በቃ አስቸኳይ ነው ይለዋል፣ ማለት ነው የካሌብ አባት። ካሌብም እንግዲህ የአባትየውን ትዕዛዝ ተቀብሎ ወደ ቤት ይመጣል። ትሁትና ሽማግሌ ቁጭ ብለው ያገኛቸዋል። እንዴ ቲናስ ቲና ሆስፒታል ሄዳለች ማለት? ለምን ከትሁት ቃ ተጣልተው ሲል ትሁትን ልብ የሚሰባብር ቃላት ይናገራታል። አንተ ልጅ የምትናገረውን ግን እያሰብክ ነው? እንዴት እንደዛ ታደርጋለች? እንዴት ትደብድባታለች? እርጉዝ እኮ ናት ሲለው ታዲያ እሷስ ያደረገችው ነገር ቀላል ነው እንዴ? ምን ተፈጥሯል? ቆይ ለማንኛውም እኔ ፍርደ ገምድል ሰው አልወድም። ስለዚህ ዓይንህን መግለጥ አልቻልክም? ልጁን ቢረገዝ እያንተ አይደለም ብሎ ትሁትን ብድግ ብላ ትሄዳለች። ሽማግሌውም ቆይ ትሁት እንዴ ሄጅ፣ እኔ እሱ የምናወራው አለ። ቆይ እንዴት ለክብሬስ ቢሆን እንዴት ሰራተኛ ሚስቴን ትመታለች? እንዴት እንዴት ዝም ትላለ? እሷም ያደረገችው ቀላል ነገር አይደለም። ስለዚህ ማንም ትክክል ማንም ጥሩ ነው ብዬ አልፈርድ። አንተ ግን ፍርደ ገምድል ነህ። ዓይንህን ሸፍነሃል። ዓይንህን መግለጥ አለብህ። የሚሆነውን ሁሉ ማየት አለብህ ብሎት ጥሎት ይሄዳል። ቆይ እንጂ አባ እያዋራኝ ሲለው፣ ለምንድን ነው ምንም የማዋራ ነገር የለም፣ ለሷ ብለህ ልጄን ትናገራለ እንዴ ብሎት ጥሎት ይሄዳል ማለት ነው። ከዛ እንግዲህ ትሁት ኮሽና ሆና ያው በጣም ትናደዳለች በካሌብ ላይ ማለት ነው። ቲናም እንግዲህ ሕክምናዋን ተከታትላ ስትመጣ ካሌብ ቁጭ ብሎ ታገኘዋለች። ከዛ አጠገቡ ቁጭትንና እንዴ ምን ሆነሽ ነው ቲና ምንድን ነው እንደዚህ ያደረገሽ ሲላት፣ ትሁት ናት በቃ አሁን ማረፍ አለብኝ ብላ ብድግ ብላ ወደ መኝታ ቤት ልትሄድ ስትል፣ ቆይን የተፈጠረውን ንገሪ ምን ሆነሻል? ልጃችንን እኮ ነው ሳላስበው ሆዴ ላይ ደብድባ ልጃችንን፣ አሳጣችኝ ልጃችንን አጣ ነው ብላ ልቧ የተሰበረ መስላ ቲና እያስመሰለች የካሌብን ልብ መብላት ትጀምራለች። መኝታ ቤት እንግዲህ እየደገፋት ይሄድና አንቺስ ምን አድርገሻ ነው እንደዚህ ያደረገች? ለምን ልጁ ወርዷል ስትለው፣ ካሊ በጣም የተናደደው በትሁት ላይ በጣም ነው የያዘነው። በቃ ከዚህ በኋላ ትሁትን አባረራታለሁ ሌላ ሰራተኛ እናመጣለን ይላታል ቲና። እንደዛ ሲላት ቲና እንግዲህ በጣም ትደሰታለች። ይሄ መልካም ሀሳብ፣ ልጃችንን እኮ ነው ያሳጣችን ሆድሆዴን ደብድባ ስትለው፣ በቃ እሷን እሱን ለኔ ተይው ብሎ ብድግ ብሎ ይሄድና፣ ትሁት እንዴት ስትደበድቢያታለሽ? እንዴት እንደዚህ እንዴት ልጄን እንዴት ታሳጭኛለሽ? እንዴት ልጄን ትገልያለሽ? ሲላት ለማንኛውም ልጁ እኮ ቢረገዝም ያንተ ልጅ አይደለም። ቢያንስ ያን ሁሉ አባዬን ስታሰቃየው አንተ ዓይንህን ያልገለጥክ ዛሬ ለእኔ ዓይንህን አትገልጥም ቢረገዝም እረ፣ ገዛ አልጋው ላይ ለምትዳራ ሴት የሚቆረቆር ሰው ለእኔ ጥሩ አይደለም። ለማንኛውም እኔ እሄዳለሁ። አባዬ አሁን እራስ ግን መከላከል እራስ ግን ማዳን ትችላለህ። ገዛ አልጋ ላይ ለምትዳራ ሴት ብለህ ግን አባት ግን እንዳታጣው አይንህን ግለጥ ትለዋለች ትሁት። እንዴት እንዴት ነው የምትናገር? አንተ ዝም በል ትሁት። ከሄድሽም ነገ ትሄጃለሽ። እኔ ራሴ ትኬት ተቆርጥልሻለሁ፣ የሚገባሽንም እሰጥሻለሁ። በእርግጥ ያደረግሽው ነገር በገንዘብ ባይመለስም ለእኔ ብዙ ነገር አድርገሽልኛል ይላታል። ነገር ግን አንቺ ብቻ ስትሄድ እሷ ብቻ አትሄድም። አንተም ሚስትህም ከቤቴ ሂዱ፣ ሁላችሁም ውጡ ብሎ ሽማግሌው ቆፍጠን ያለ መልስ ይነግረዋል። ማለት ወዴት ነው የምንሄደው? ወዴትም ሂዱ ገቢ ነው የተመከራየት በቃ ትሁት እና ቲና ጋ ይሄድና ቲና በቃ ትሁት ነገ ትሄዳለች ነገር ግን እኛም ከዚህ መውጣት አለብን እንዴ ካሌብ ወዴት ነው የምንወጣው እኔ እኮ ተጎድቻለሁ የተጎዳሁት እኮ ነኝ ልጄን ያጣሁት እኮ ነኝ ከዚህ ቤት ወዴት ነው የምንሄድ በቃ የፈለግሽው ቤት ተከራይተን የፈለግሽውን ታስገቢያለሽ የፈለግሽውን ታስወጫለሽ በቃ ሁላችንም ሄዳለብን አባዬ ይሄንን ወስኗል። ምንም ማድረግ አንችልም። በቃ ሊሄድ ወዴት ነው የምትሄደው? ቤት ልፈልግ ነው። እንዴ ተከራይም እኮ ሶስት ወር ይቀመጣል። ስለዚህ ከሄድንም ተረጋግተን ነው የምንሄደው። አሁን አንሄድም ትለዋለች ቲና ማለት ነው። እሱም እሺ ብሎ ይቀመጣል። ከዛ እንግዲህ ውሳኔን ወስኛለሁ። ካሌብም፣ ዳኒም፣ ቲናም ሽማግሌውም ባሉበት እንግዲህ ቲና ትሁት ሻንጣዋን ይዛ ትመጣለች። ከዛ በቃ የኔ ልጅ ልትሄጂ ነው? አዎ። ግን በየት ነው የምትሄጂው? በቃ ዛሬ ትኬት ቆርጪ መናኸሪያ አካባቢ ዘመድ አለኝ፣ እርሷ ጋር ድሬ እሄዳለሁ። አይ መንገዱ እሩቅ ነው፣ በባስ አትሄጂም። የፕሌን ትኬት እኔ ቆርጥልሻለሁ። ደሞዟን እኔ ሰጣታለሁ። አይ ደሞዟ ብቻ በቂ አይደለም፣ ያደረገችው ብዙ ነገር ነው። የሚገባትን ገንዘብ እኔ ያስገባላታለሁ ብሎ፣ እኔ ቆርጥልሻለሁ። አሁን በየኔ ልጅ ግቢ ነገት ትሄጃለሽ ብሎ የካሌብ አባት ትሁትን ወደ ክላሷ እንድትገባ ያደርጋል ማለት ነው። እንግዲህ ያው ሁላችሁ መውጣት እንዳለባችሁ መዘንጋት የለባችሁ ሁላችሁም ትወጣላችሁ፣ ከቀራችሁ እንደዛ ሁላችሁ ይለዋል ማለት ነው። ከዛ እንግዲህ ዳኒ ቲናን ሲያት ቆሳስላለች። ስትቆም የቆሳሰለችውን ቲና እንደፈራሹ ሆነ። አው አጠቃችኝ ሳላያት ትላለች። ለማንኛውም ምን ተፈጠረችላት ልጅ ወረደ ስለው ካሌብ ትሁትን አባረራት። ትሁት ከዛ ቤት መውጣት የለባትም። ትሁት ከዛ ቤት ከወጣች ምንም ማድረግ አንችልም። ደግሞ እርጉዝ አልነበርኩም እርጉዝ ነኝ ብለሽኛል ነበር እንዴ?